ዳንክ ላይ እጃችሁን አንሱ፣ ይስሩበት፣ ይለወጡ፣ ይደጉ። እናንተን እያገዙ እነሱ ወደ ኋላ እየተሽቆለቆሉ ነው። እናማ ምን ከለከላቸው? ዌል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰ አንደኛዋ እያለቀሰች ሶስት የስንታ ሙዚየ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንቶር ደሞዜ ቀረ፣ እነሱን ሳግዝ፣ እነሱ እንዳይጣሉ ስጥር። እኔ የሦስት ወር ደሞዝ ብቻ ነው እጄ ላይ አለ አለች። ያ ማለት ምን ማለት ነው? ዛሬ የመጣሁበት ምክንያት እና አብሪሽ በሰርጋቸው ቆይታ አረብ ሀገር ሴቶች፣ እንዲሁም ከመዳም ቅመሞች ገንዘብ ተቀብለው እነዛ ላስመሳይ ሰዎች ናቸው። ዛሬ መልስ እንዲሆን ይሆናቸዋል ብዬ አንዳንድ ምቀኛ ሰዎች አላችሁ። የእሷን የሶስት ወር ደመወዛን ሰው ሰርቶ ሲለወጥ መንዘብ ቢቀበሉስ እናንተ ምን ጨነቃችሁ? ምን ገደዳችሁ? አሁን ግድ ሄዶ አንገቷን አንቆ ጉሮሮዋን አንቆ አልተቀበላትም። ያ ስለሌላት ልሰጠው አችልም። ምኑ እንኳን ለመጥራት እንደዛ እንትን እንዳልሽ ማ አታስመስሉ። ተቀበሉ። የአረብ ሀገር ህፃን አይደለም። ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም ተመልሼ መጥቼ ላችኋለሁ። ዛሬ መጣሁበት ምክንያት ላይቭ ላይ ማታ ሰሞኑ ላይቭ ላይ በነበራቸው በነ አብሪሽ በነሩታ በሰርጋቸው ቆይታ ከዱባይ ከእንትን ከአረብ ሀገር ሴቶች እንዲሁም ከመዳም ቅመሞች ገንዘብ ተቀብለው ነው ሰርጋቸውን ያደረጉት ምናምን ብለው ሲያወሩ የነበሩ እነዛ ላስመሳይ ሰዎች ናቸው። ዛሬ መልስ ይዤ መልስ ይሆናቸዋል ብዬ ይዤ የመጣሁት ማለት ነው። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሁኑ። እንዲሁም ደግሞ ከዚህ በፊት ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታችሁን ለምታሳዩን ድጋፍ እጅግ አድርጌ አመሰግናችኋለሁ። ይህን ቪዲዮ ለምታዩ ደግሞ ላይክ ሼር ሰብስክራይብ ማድረጋችሁ አሁንም እንቀጥሉበት። ያው ሰብስክራይባችንም አሪፍ አሪፍ ቤተሰብ እያፈራን ስለሆነ እና ለእነሱ መልስ የሚሆን ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር ሁኑ እና አንዳንድ ምቀኛ ሴቶች አላችሁ፣ ወንዶችም እንደዛው አንዳንድ ምቀኛ ሰዎች አላችሁ። አብሪሽ በአብሬሽ ሰርግ ከዱባይ ከአረብ ሀገር ሴቶች ገንዘብ ተቀብላችሁ ይህንን የምታደርጉት ምን አገባችሁ እናንተ? ቢቀበሉ ባይቀበሉ፣ መግቢያ ላይ እንዳያችሁት አንዷ ምን ተላለች መሰላችሁ? የሶስት ወር ደሞዟ ምናምና ምን ይመለከትሻል አንቺ የእሷን የሶስት ወር ደሞዟን እሷን። በረገራችን ላይ አበሻ ስንሆን ሰው ሰርቶ ሲለወጥ የማንወደው ደስ ማይለን ሰዎች አላል ከዛም አልፎ ተርፎ ደግሞ እኛ ሞክረ ነው አሎን ሲልልን አሎን ሲልል የሰውን እንትን የሰውን ሙራን የሰውን ደግሞ በሌላ ነገር ወንጅሎ የሰውን የሚከተለውን ሰው ወይም ደግሞ እሱን የሚያድነቅ እሱ የሚያበረታታ ሰው ገመድ ማቋረጥ እንፈልጋለን። ይሄ ይሄ ሀበሻዊ እንትን ነው። በቃ ቆይ ምንድን ነው በዚህ ልክ ሚያጨረጭራችሁ? እነሱ እና አብርሃም ለፍተው ለዚህን የደረሱት ለፍተው በአገኙ በለፉበት ስራ ነው ለዚህ ደረጃ መብቃት የደረሱት ማለት ነው። ከአረብ ሀገር ሴቶች ገንዘብ ቢቀበሉስ እናንተ ምን ጨነቃችሁ? ምን ገደዳችሁ? አሁን እንደዚህ ልታወሩ እነሱ ሴቶቹ እንዳይጣሉ ብለን ነው እንዳይጣሉ ብዬ ገንዘብ ሰጥቻቸው የሶስት ዜሮ ነው። በቃ ፈቅደ ወዳነ ፍርሽ በግድ ሄዶ አንገቷን አንቆ ጉሮሯን አንቆ አልተቀበላትም። ብትሰጠው እራሱ ልሰጠው አልችልም። እሷ ምን የምሰጥበት ለአብርሽ የምሰጥበት ምክንያት ስለሌላት ልሰጠው አልችልም። ሲቀጥል ደግሞ ብትሰጠው እንኳን እሷ ወዳ ፈቅዳ ለሰጠችው አንቺ ምንም የሚመለከትሽ ነገር የለም። በቃ ዝም ብላችሁ አትንጫጩ። አንዳንድ ሰዎች ማለት ነው። ሁላችሁ ማስመሳያዎች ናቸው። አሁን መጀመሪያና መጨረሻ ስታወሩ የነበራችሁ ምንም አይገናኝም። መጀመሪያ ስሙን እንኳን ለመጥራት እንደዛ እንትን እንዳልሽ ማለት ነው። በኋላ ደግሞ በቃ አታስመስሉ፣ በቃ ምንም አይመለከታችሁም እናንተ ሲጀመር ማለት ነው። ከፈለጉ ይቀበሉ ከፈለጉ አይቀበሉ። እነዛም ደግሞ ከፈለጉ ስጡ ከፈለጉ መስጠትና ያለመስጠት ራሳቸው ለይተው የሚያውቁ ህፃናቶች አይደሉም እነሱ። አብርሃም እና ሩታ ከአረብ ሀገር ሴቶች አታለው ብር የሚቀበሉ የአረብ ሀገር ሴቶች ህፃን አይደለም። ማወቅ የሚያውቁ ሰዎች ናቸው። እነሱ እና አብሪሽ ለመለወጥ አይደለም ከሀገራቸው የወጡት ማለት ነው። እና ዝም ዝም ብላችሁ እንትን አትበሉ። እና አብሪሽ በራሳቸው በራሳቸው ጥረት ለፍተው ከልጅነታቸው ጀምሮ ለፍተው ያገኙት ለዚህ ደረጃ የበቁት በመልፋታቸው ያኔ በመድከማቸው ነው። እናንተም ደግሞ እንደዚህ ለፍታችሁ ለፍታችሁ አልሆነ፣ በተንኮል የተነሳችሁ ሰዎች በተንኮል ካሰባችሁት ምንም አይሆንላችሁም። እና ለፍታችሁ ለፍታችሁ አሎን ሲላችሁ፣ እንደዚህ ሰውን ለማጋጨት፣ ሰውን ለማበጣበጥ፣ የሰውን ህይወት ለመበጥበጥ እንትን አትቸኩሉ፣ አትነሳሱ። በቃ አይመለከታችሁ፣ ምንም የሚመለከታችሁ ነገር የለም። እኔ ማንም መቀየት የሚፈልግ ሰው ካለ ለምን ተናገርካቸው፣ እንደዚህ ለምን አልካቸው የሚለን ሰዎች የሚቀየብን ካለ ይቀየምን ከፈለገ ማለት ነው። እኔ እውነቱን መናገር የተሰማኝን ነገር ስለ መናገር ስለፈለግኩ ነው። ያስከፋዋችሁ ያስደበርኳችሁን ካላችሁ በጣም ይቅርታ አድርጉልኝ። እንግዲህ እኔ እዚህ ላይ ላብቃ መሰለኝ። ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ እሱ በተረፈ ሰላም ሁኑልኝ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ደህና ሁኑልኝ። ወዳችኋለሁ። ይመቻችሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ላይክ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቸውን ለምታሳዩን ድጋፍ እጅግ አድርጌ ያመሰግናችኋለሁ። ሰብስክራይብ ማድረጋችሁ አሁንም ቀጥሉበት። ያው ሰብስክራይባችንም አሪፍ አሪፍ ቤተሰብ እያፈራን ስለሆነ ይመቻችሁ።